መንታ መንገድ ከሚለው ታሪክ ከክፍል 14 የቀጠለ። በነጋታው ጠዋት ሀዩ ከእንቅልፍ እንዴት ተነሳን የወሰደችው የመጀመሪያው እርምጃ የወሊድ መቆጣጠሪያ ክኒኖችን መጣል ነበር። አሁን ልጅ ያስፈልገናል። ጠዋቱን ሰይድ ደወለና ጆኪጃ አደብ ገስተ አድርግ ወይስ አለኝ። አረ አልሐምዱሊላ፣ ዛሬ ጥፍጥናን አጣጣምኩት። አሁን ከልቤ እንድትቀምሰው ተመኝቼልሃለሁ አልኩት። ተገናኝተን ስለ ጋብቻው ለማውራት ተቀጣጠርን፣ ስልኩን ዘጋው። ሀዩን በሙሉ ዓይኔ ለማየት ደፈርኩ። ግንኙነት የፈጸምን ሌሊት ያው ስለምመታት ጠዋቱ ቀና ብዬ ላያት በጣም ነበር የምሸማቀቀው። ጠዋት ቁርስ እኔ ካልሰራሁ ብላትም ከለከለችኝ። ሁኔታዬ ሁሉ እያሳቃት ነው። ወንድነቴ ልኩን መያዙ ከሀዩ ጋር የተሻለ ቅርርብ እንዲኖረኝ ያደረገኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ልይ ሰላም ናችሁ ወይ እኔ በጣም ሰላም ነኝ አልহামዱሊላህ እንዴት ተለመዱ ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ ቆይታችሁ ከኔ ጋር ይሁን ጠዋቱን ሃዩን ወደ ቢሮዋ አድርሻት እኔ ወደ ስራ የራሄር የራሄል ሆቴል ጉዳይ በተመለከተ በዋናነት እየመራችሁ ያለችው ሀዩ ናት። አሁን ግንባታው ተጀምሯል። ሀጅራም አዲስ አበባ ሆና ስራው እንዲቀላጠፍ ለማድረግ እየጣሩ ነው። እስክንድር አዲስ ፍቅረኛ ይዟል። እስክንድርን ካየሁ ሁሌም ራሄል ትዝትለኛለች። አሁን እንኳ ሀዘኔም በጣም ደብዝዟል። ግን በጣም የገረመኝ የተሰራብኝ ድግምት ከዝሙት እኔን ለመታደግ ምክንያት መሆኑ ነው። ከራሄል ጋር ያደርን ሌሊት ስሜቴ ሲግል በጥፊ መተዋት እና አልጋ ላይ ተዘረረች። እዛው እንዳለች ልገናኛት ወደ አልጋው ሲሄድ እንደውም አብሬያት መተኛት ያልፈለግኩ መስሏት ተፈናጥራ ተነሳች። ለመጥፎ የተደረገብኝ ለጥሩ ጠቀመኝ። ምንም የስድስት ወሩ የስቃይ ጊዜ ባይረሳም ማለት ነው። ለሀዩ ትዕግስት ግን ምድር ላይ የሚመጣጠነው ሽልማት አላገኘሁም። ጊዜው ሄደ፣ የሰኢዱና የኢማን ኒካህ ደረሰ። ደስ በሚል ስነ ስርዓት የኒካ ስነ ስርዓቱ ተደረገ እና ከሁለት ቀን በኋላ ሰርጉ ተደገሰ። ሚዜ ነበርኩኝ። በጣም ደስ የሚል ነበር። የሰርጉ ቀማታውን ሆቴል እንዳደርስ ናቸው ፈገግ ብዬ በል ፈረስ ያደርሳል እንጂ አይዋጋም አልኩት። ሰይዶ ንግግሬን ጠምዝዞ እረኛ ተዋጊ አንፈልግም አለኝ እየሳቀ በጥፊ የሚመታ አንፈልግም ማለቱ እንደሆነ እኔ እና እሱ ተጋብተናል ተግባብተናል። ጊዜው ሄዶ የሀዩ ሆድም ገፋ። እየደከማት ስትቸገር የእሷን ስራ ከነሀጅራ ጋር እየተደጋገፍን ለመሸፈን ሞከርን። እሷ ቤት እንድታርፍ አደረግን። ሀዩዬ ስታረግዝ አንዳንድ የጸባይ መቀያየሮች ቢስተዋሉባትም እንደምንም ታግሼ ተንከባከብኳት። አንዳንዴ ለሀይኗ ሁሉ አስጠላታለሁ። አንዳንዴ ድብርት በጣም ይጫጫናታል። የእርግዝናው ጸባይ እንደሆነ ስለገባኝ ምንም ሳልበሳጭ የምትፈልገውን ሁሉ ለማቅረብ ሞከርኩ። ሀዩ ዘጠነኛ ወሯን ከያዘች በኋላ ብዙም ከሀዩ ቤተሰቦች ቤት አልጠፋም ነበር። ቢሮ ወሳኝ የሆኑ ጉዳዮችን አስተካክዬ ወደ ሀዩ ወላጆች ቤት እመለሳለሁ። ከሀዩ ጋር ግንኙነት መፈጸም ካቆምን ሁለት ወር ሆነን። የእውነት አገኝቶ ማጣት ከባድ ነው። ወንድነቴ ሀዩን አምጣ ብሎ ሊገለኝ ምንም አልቀረውም። ገና ወልዳ ደማ የወሊድ ደም እስከሚቆም ግንኙነት እንደማንፈጽም ሳስበው ሰቀጠጠኝ። የሀዩ ገላ ናፍቆኛል። የሀዩ ጽንስ በጣም ስለገፋ ወደ ቤተሰቦቿ ቤት ሄዳ እናቷ በጣም እየተንከባከቧት ነው። ጁምአ አርብ ጠዋት ላይ መክፊራ ደወለችልኝ። እሺ እጩ አክስት አልኩ ስልኩን አንስቼ። እጩ አባት ሚስቶ እያመጣች ነው አባት ሚስቶ እየመጣች ነው ኢቶ ጠቤብ ኢትዮ ጠቢብ ሆስፒታል እየሄድን ስለሆነ ቢመጡ አለችኝ። መግፊ ቀልዷን ምሮ አይለይም። መግፊ እስኪ ወላሂ በይ አልኳት። ወዲያው ስልኩን ወደ ሀዩ አስጠግታ ስታመጥ አሰማችኝ። መኪና እንደዚህ በፍጥነት መንዳት እችል ነበር። እንዲህ በሀያ ደቂቃ ውስጥ ሆስፒታል ደረስኩ። መግፊ ራጋር ደውዬ ወጥታ ይዛኝ ገባች። ሀዩ የማዋለጃ ክፍል ውስጥ ናት። መግባት እንደማልችል ተነግሮ ነበር። በር ላይ ከነ መክፊራ ጋር ተቀመኩ። ደስ የሚለው አዋላጆቹ ሴቶች ናቸው። ወንድ የሚስትህን ብልት እየነካካ ሲያዋልዳት በጣም ይቀፋል። በተቻለው መጠን ሴቶች ስራውን በፍጥነት ሊያቆጣጥሩት ሊቆጣጠሩት ይገባል። የሀዩ የስቃይ ድምፅ አልፎ አልፎ ይሰማኛል። ሀዩ ስትሰቃይ እኔን አመመኝ። ለሰይዶ መንገድ ላይ እያለሁ ደውዬ ነግሬው ስለነበር ደርሶ ከኛ ጋር ተቀምጧል። የሀዩ አንዳንዴ ጩኸት በጣም አመመኝ ከአይኔን ባፈሰሰ አረበጸጋ አይለቀስም አላህን ፍራ አሉኝ። ሀዩናት ሰይዱ ከክፍሉ ራቅ ብሎ ወዳለው መቀመጫ ወሰደኝ። ሰይድ እያየኝ ይስቃል። ልጅም አባትም አልቅሳችሁ እንዴት ይሆናል አለኝ እየሳቀ። ንግግሩ እያሳቀኝ እሱን ኢማን ስትወልድህ ትቀምሰዋለህ አልኩት። ወዲያው የማዋለጃ ክፍል በር ሲከፈት አየን። ከተቀመጥንበት ተነሳን። ከክፍሉ አንድ ውሃ ሰማያዊ የሕክምና ልብስ የለበሰች ሴት ወጥታ እነ መግፊራን ማናገር ጀመረች። ወደ ክፍሉ በፍጥነት የተራመድን ተጠጋን። የሕፃን ልጅ ለቅሶ ይሰማል ይሰማል። የነ መግፊራ ፊት ላይ ደስታ ይነበባል። ወዲያው መሬት ላይ በግንባሬ ተደፍቼ ጌታዬን አመሰገንኩ። እነ መግፊ እነ መግፊን እነመግፊራን ተከትዬ ወደ ማዋለጃ ክፍል ገባሁ። ሀይ ብዬ ፊቷ በላብ ተጠምቆ ተጋድማለች። ስታይም ፈገግ አለች። ተንደርድሬ ሄጄ አልጋው አጠገብ ተንበርክኬ እጇን ያስኩት። ጠጋብዬ ግንባሯን ሳንፋት። ደሞ አሁን ቆንጆ የሴት ስም እንፈልግ አለችኝ መግፊራ ልጄ ሴት ነበረች ደስ አለኝ ደስታዬ ወደር የለውም በጣም ደስ አለኝ ያንተንም ጉድ እና የዋለን ሰኤዶ አለች ሀዩ ወደ ሰኤዶ እያየች እስኪ ያለ ያድርሰን አለ እየተሽኮረመመ ወዲያው ሀኪሞቹ ግርግሩን እንድንቀንስና እንድንወጣ አዘዙን እናቷ ብቻ ቀሩ እኔና መግፊራ ለጊዜው የሚያስፈልጉ ነገሮችን ለመግዛት ሄድን ውድና የተከበራችሁ የቻናሌ ቤተሰቦች፣ ክፍል 14 በዚህ ተጠናቋል። እጅግ በጣም ነው ደስ የሚለው። እንግዲህ አክረሜና ሀዩ ተጋብተው በጋብቻቸው ለስድስት ወር ያክል አክረሜ ላይ የተደረገበት የመስተፋቅር ድክምት ማለት ነው እሱ ትንሽ አስቸግሮት ነበረ። ሀዩ ግን ታጋሽ በመሆኗ ታግሳው እዚህ ደረጃ ደርሰው አርግዛለት፣ አሁን ደግሞ በጣም ደስ የሚለው ነገር ሴት ልጅ ወልዳለች ማለት ነው። እንግዲህ መንታ መንገድ ክፍል አስራ አምስት ላይ ምን ይሆን ደግሞ ያለው ነገር የሚለውን አብረን የምናይ ይሆናል። ቤተሰብ መጨረሻ ክፍል አስራ ስድስት አለው ይመስለኛል ወይም ደግሞ ይሄ አስራ አምስት የመጨረሻ ክፍል ነው መሰለኝ። ክፍል አስራ አምስት ላይ እስከምንገናኝ በያላችሁበት አላ ሰላማችሁን ያብዛልኝ እያልኩ በዚሁ ልሰናበታችሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።